ሰላም፣ ጤና ይስጥልኝ። የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ የሻይ ጠቀሜታን ነው መነግራችሁ። በነገራችን ላይ ሻይ በርካታ ሰው በሀገራችንም በዓለም አቀፍ ደረጃም ሻይን የመጠጣት ልምድ አለ። ነገር ግን ብዙ ሰው ሻይ ሲጠጣ ለየትኛው የሰውነት ክፍሉ ምን አይነት ጠቀሜታ እንደሚያገኝ፣ በሻይ ውስጥ ምን ምን ነገሮች እንዳሉ ብዙም ሰው ላይ ግንዛቤ የለም። ስለዚህ ዛሬ የሻይ ጥቅም ምንድን ነው የሚለውን እናያለን። በጣም በርካታ ጠቀሜታ አለው ሻይ ለሰውነታችን የሚሰጠው። ነገር ግን ልክ አለው፣ መጠን አለው፣ ሰዓት አለው። ሻይ አንድ ሰው በቀን ምን ያህል መጠጣት አለበት? አሁን ሻይ ጥቅም አለው ሲባል ደጋግማችሁ መጠጣት አይደለም። ሻይ በልኩ በአግባቡ ከተጠጣ ብዙ ጥቅም አለው። ከልክ በላይ ደግሞ ከወሰዳችሁት እንደ የትኛውም ነገር የራሱ የሆነ የጎንዮሽ ጉዳት ይኖረዋል። ስለዚህ ሻይ አንድ ሰው በቀን ምን ያህል መጠጣት አለበት? ጥቅሙ ምንድን ነው? መቼ ቢጠጣ የተሻለ ነው? የሚሉትን ነገሮች ሁሉ አያይዤ እነግራችኋለሁ። አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር እያደረጋችሁ ብዙዎች ጋር ደግሞ ደርሶ ይሄ ግንዛቤ እንዲኖራቸው እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። ስለ ሻይ ጠቀሜታ ስናወራ በመጀመሪያ የሻይ ትልቁ ጠቀሜታ መጥፎ ኮሌስትሮልን ከሰውነታችን ላይ ማስወገድ ነው። በተለይ ኤልዲኤል የምንለው ወይም ባድ ኮሌስትሮል የምንለው የደም ቧንቧችን ላይ በሚለጠፍበት ጊዜ የደም ቧንቧችንን በማጥበብ በጣም ከፍተኛ ጉዳት በሰውነታችን ላይ ያመጣል። የደም ቧንቧ በኮሌስትሮል ሲጠብ በተለይ የደም ግፊት የደም ግፊት ይሄ የልብ ህመም እስከ ስትሮክ ደረጃ ሁሉ የሚደርስ ትላልቅ ህይወታችንን እስከ ማጣት የሚያደርሱ ህመሞች ይከሰታሉ። ታዲያ እንደዚህ አይነት ነገሮች እንዳይፈጠር ይሄ ሻይ አንደኛው መጥፎ ኮሌስትሮልን ከሰውነታችን ላይ የምናስወግድበት ትልቁ መንገድ ነው። ይሄንን ለማድረግ አንድ ሰው በቀን ሁለት ብርጭቆ ሻይ መጠጣት ይኖርበታል። በነገራችን ላይ በርካታ ጥናቶች እንደሚያሳዩት በቀን ሁለት ብርጭቆ ሻይ የሚጠጣ ሰው እስከ አስር ፐርሰንት ድረስ መጥፎ ኮሌስትሮልን ከሰውነቱ ላይ የማስወገድ ትልቅ አቅም እንዳለው ያሳያል። ስለዚህ እዚህ ግልጋሎት በመጀመሪያ መጠቀም ትችላላችሁ። ሌላኛው የሻይ ጠቀሜታ በተለይ ከዚህ ከልብ ጤንነት ጋር ተያይዞ በዚህ በሻይ ውስጥ የምናገኛቸው በርካታ አንቲኦክሲደንቶች አሉ። እነዚህ በተለይ የልብን ስራ የማቀላጠፍ በጣም ትልቅ አቅም አላቸው። የልብ መስሎቻችን ጤናማ እንዲሆኑ የማድረግ ከፍተኛ አቅም አላቸው። እንደውም እስከ አስር ፐርሰንት ድረስ የልብ ህመምን የመከላከል አቅም ሻይ እንዳለው ያሳያል ታዲያ በልኩ ከጠጣችሁ በቀን ቢበዛ እስከ ሁለት ብርጭቆ ሻይ የምትወስዱ ከሆነ በልባችሁ ላይ ትልቅ መሻሻል ታያላችሁ። ለልብ ህመም የመጋለጥ እድላችሁም በዛው ልክ እየቀነሰ ይሄዳል ማለት ነው። ሌላኛው ከዚህ ከደም ግፊት ጋር ተያይዞ ይሄ ቅድም ካልኳችሁ ነገር ጋርም ይያያዛል ከዚህ ከኮሌስትሮል ጋር አሁን ኮሌስትሮል ሲቀንስ የደም ቧንቧ ሰፋ ይላል ደም በበቂ ሁኔታ ሰውነት ላይ ይሰራጫል ግፊት ብዙ ጫና አይኖርበትም ማለት ነው ስለዚህ ለደም ግፊት እራሱ የመጋለጥ እድላችሁ ይቀንሳል እንደውም ግፊትን እስከ 15 ፐርሰንት የማስተካከል አቅም አለው ሻይ ስትወስዱ የተረጋጋ የግፊት ሁኔታ ሰውነታችሁ ላይ እንዲኖር የማድረግ ስራን ይሰራል ሌላኛው ለካንሰር የመጋለጥ እድልንም እንደዚሁ ይቀንሳል። በተለይ በተለይ ሻይ በምትወስዱበት ጊዜ የካንሰር ህዋሳት ሰውነታችሁ ላይ እንዳይፈጠሩ እንዳይነቃቁ የማድረግ ስራን ይሰራል። በዚህ በሻይ ውስጥ ያሉ አንቲኦክሲደንቶች ካንሰር ሴልን የማዳከም እጅግ በጣም ከፍተኛ አቅም አላቸው። ለተለያዩ የካንሰር አይነቶች የመጋለጥ እድላችሁ ይቀንሳል። በተለይ በአሁኑ ሰዓት ላይ የበዙ የካንሰር አይነቶች አሉ። በሴቶች ላይ የጡት ካንሰር፣ የማህፀን በር ካንሰር፣ በወንዶች ላይም ፕሮስቴት ካንሰር የጉሮሮ ካንሰር እንደዚህ አይነት ነገሮች ከበፊቱ ባስባለ መንገድ አሁን ላይ እየተስተዋሉ ይገኛሉ። እንደዚህ አይነት ካንሰሮችን አስቀድማችሁ እንደዚህ ጤናማ በሆኑ ነገሮች መከላከል ትችላላችሁ። ሻይም ከካንሰር ጋር ተያይዞ የራሱ የሆነ ትልቅ ጠቀሜታ እንዳለው ግንዛቤው ሊኖራችሁ ይገባል። ሌላው ከዚህ ከአንጀት ከሆድቃት ጤና ጋር ተያይዞ ነው። በነገራችን ላይ ሻይ የምግብ መፈጨት ስርዓትን በከፍተኛ ሁኔታ ያቀላጥፋል። ጤናማ ባክቴሪያዎች አንጀት ውስጥ እንዲኖር ያደርጋል። በተለይ በተለይ ምግብ ስትመገቡ አሁን ሆዳችሁን የሚነፋችሁ ቶሎ አልፈጭ የሚላችሁ የሚከብዳችሁ፣ እንደዚህ ከምግብ መፈጨት ስርዓት ጋር ተያይዞ ችግር ካለባችሁ በየቀኑ ሻይ ብትወስዱ ጤናማ ለምግብ መፈጨት ስርዓት ጠቃሚ የሆኑ ባክቴሪያዎች አንጀታችሁ ስር በደንብ እንዲጨምሩ በማድረግ ይሄ የምግብ መፈጨት ስርዓትን በማቀላጠፍ ለአንጀት ለሆድቃ ጤና እጅግ በጣም ትልቅ እገዛን ያደርግላችኋል። ሌላው ስኳር በሽታን ለመከላከል ነው። በነገራችን ላይ ሻይ ጤናማ ኢንሱሊን ምርት እንዲኖር እያደርጋል። ይሄ ከስኳር ህመማን ጋር ተያይዞ በተለይ ሻይ መጠጣት ጥሩ ነው። ነገር ግን ሻይ ስትወስዱ ምንም አይነት ማጣፈጫ ሳትጠቀሙ መሆን አለበት። ስኳር ሳትከቱ ባዶ ሻይ መጠጣት ነው ለጤና ትልቅ ጥቅም የሚሰጠው ከስኳር ህመም ጋርም ተያይዞ ምንም አይነት ስኳር ሳታስገቡ ባዶሻ የምትጠቀሙ ከሆነ ኢንሱሊን በጤናማ መንገድ እንዲመረት በማድረግ የተረጋጋ የስኳር መጠን ሰውነታቸው ላይ እንዲኖር ያደርጋል። ይህም በተለይ ለታይፕቶ የስኳር ህመም የመጋለጥ እድልን ይቀንስላችኋል። ሌላው መጥፎ ባክቴሪያን ከአፍ ውስጥ በማስወገድ መጥፎ የአፍ ጠረንን መከላከል ነው። በተለይ ይሄ የአፍ ጤናን ለመጠበቅ በአጠቃላይ ከመጥፎ ጠረን ጋር ተያይዞ ከዚህ ከጥርስ ውስጥ ችግሮች ጋር ተያይዞ ሻይ ትልቅ ጠቀሜታ አለው። በአፋችን ውስጥ መጥፎ ጠረን እንዲፈጠሩ የሚያደርጉ ባክቴሪያዎችን በከፍተኛ ሁኔታ የማስወገድ ስራን ይሰራል። ይሄ ለአፋችን መልካም ማዕዛ እንዲኖር ያደርጋል። እሱ ብቻ ሳይሆን ባክቴሪያዎቹ እየቀነሱ ሲሄዱ ተያይዞም የጥርስ ችግሮች ይቀንሳሉ። ፍርስ መቦርቦር ሊሆን ይችላል፣ የድድ መድማት፣ እንደዚህ አይነት ነገሮች ተያይዘው እየቀነሱ ይሄዱና ለአፋችን መልካም ጠረንም ጤንነትም ሻይ ይሰጠናል ማለት ነው። ሌላው ከሰውነት ክብደት ጋር ተያይዞ ነው። እንግዲህ በነገራችን ላይ ሻይ ክብደት ለመቀነስ ይረዳል። ነገር ግን እዚህ ጋር ማወቅ ያለባችሁ ሻይ ብቻ ስለጠጣችሁ ክብደት ትቀንሳላችሁ ማለት አይደለም። ለምሳሌ አመጋገባችሁን አስተካክላችሁ የአካል ብቃት እንቅስቃሴ በበቂ ሁኔታ እየሰራችሁ ከዛ በተጨማሪ ሻይ ብትወስዱ ሰውነት ይሄ ቦርጭ ካለ ቦርጭ ለማጥፋት ክብደት ለመቀነስ፣ ቦዲ ማስ ኢንዴክሳችሁን ለማስተካከል ትልቅ እገዛ ያደርጋል። ይሄ ከአመጋገብ ከአካል ብቃት እንቅስቃሴ ጋር አብሮ ሲደረግ ነው እንጂ ምግብ ሳታስተካክሉ እንቅስቃሴ ሳታደርጉ ዝም ብላችሁ እንደው ሙሉ ቀን ሻይ ስለጠጣችሁ ክብደት ትቀንሳላችሁ ማለት አይደለም። የራሱ የሆነ እገዛ ያደርጋል ነገር ግን በአመጋገብ በስፖርት መታገዝ አለበት። ይሄን ልታውቁ ይገባል። ሌላው ለስትሮክ የመጋለጥ እድልን ይቀንሳል። በነገራችን ላይ ሰማንያ ፐርሰንት ስትሮክን የመከላከል አቅም አለው። ምክንያቱም ከላይ ያየናቸውን ነገሮች ስለምታደርጉ ነው። አሁን ቅድም ያልኳችሁ መጥፎ ኮሌስትሮል ያስወግዳል አልኳችሁ። የልብ ጤንነት ያስተካክላል፣ የደም ግፊት ይከላከላል፣ ስኳር ይከላከላል። እነዛ ነገሮች ሁሉ ሲደማመሩ ለስትሮክ የመጋለጥ ዕድላችሁ ይቀንሳል ማለት ነው። ስትሮክ እንዲፈጠር ከሚያደርጉ ነገሮች ውስጥ ከላይ ያየናቸው ነገሮች ዋናዎቹ ናቸው። ከፍተኛ ግፊት ሲፈጠር ሮክ የመፈጠር እድል አለው። የልብ ህመም ሲኖር እንደዚህ አይነት የስኳር እንዲንዲህ አይነት ነገሮች ሲኖሩ ስትሮክ የመከሰት እድሉ ይጨምራል። እነዚያን ነገሮች ስትከላከሉ፣ በተዘዋዋሪ ስትሮክንም እየተከላከላችሁ እንደሆነ ማወቅ መቻል ይኖርባችኋል። እንግዲህ እነዚህን ሁሉ ጤናማ ጥቅሞች የምታገኙት ሻይ በትክክለኛው መንገድ ስትወስዱ ነው። አንድ ሰው በቀን ውስጥ እስከ ሁለት ብርጭቆ ሻይ ቢወስድ መልካም ነው። ከልክ በላይ ማለፍ የለበትም። ሁለት ብርጭቆ ከወሰዳችሁ መልካም ነው። ብትችሉ ማጣፈጫ ሳትጠቀሙ አርትፍሻል ስኳር እንደዚህ አይነት ነገሮች ሳትከቱ ባዶ ሻይ ብትጠቀሙ እነዚህን ጠቀሜታዎች ማግኘት ትችላላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይ ሼር አርጋችሁ ለሌሎችም አገሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በሌላ አስተማሪ ጠቃሚ ሀሳብ ዳግም እንገናኛለን። እስከዛው በያላችሁበት መልካም ጊዜ